አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የተከበራችሁ ለእኛ እኛችን ያላችሁ ተከታታዮች ውድ የቤተሰቦቻችን እንደት ናችሁ? ደህና ናቸው ወይ? እኛ ጋር አልሐምዱሊላህ ዛሬ በዚህ እንገናኛለን እና ዛሬ ያለነው መንደር አስራ አምስት ነው። የመንደር አስራ አምስት ልጆች የት ናችሁ? ይኸው እና ዛሬ እንግዲህ እንግዳነታቸው በለውዝ ክመራ ላይ ነን ያለ ነው ማለት ነው። ሰምታችኋል። ልናግዛቸው መጥተን ነው እና ውዶቼ፣ ላይክ እያደርጋችሁ ሰብስክራይብ አድርጉ አበረታቱን፣ ውዴዎቼ ማለት ነው። ቀጣይ ደግሞ ወደ ሌላ ቦታ ሄደን ደግሞ እናሳያችኋለን። ዛሬ መንደር አስራ አምስት ላይ ነው ያለነው ማለት ነው። ይሄ እንደምታዩት ለውዙ ያምራል። የወሎ ልጆች የኮንቨንሽን የሀይቅ ልጆች ለውዝ ማለት ምን አይነት ነው? ምንድን ነው ምናምን የምትሉት ለውዝ ይባላል። ይቺ ተፈለፈላለች። ይቺ ተፈልፍላ ነው ለውዝ በየሱቋ ምትንጠለጠለዋ ማለት ነው። እና ውጭ ማለት ነው። ዛሬ ለውዝ ስንት እንደገባ ታውቃላችሁ? እ 30 ሺህ የገባው አሁን ላይ ታራት ሺህ እስከ 10 ሺህ ገብቷል አሁን ላይ ማለት ነው። ያው አሁን ላይ ቀነስ አርጎብናል ገበሬዎች ደንገጥ ብለዋል። ያው ኑሮ ኑሮ ይርከስ እንዳልን ገበሬ ይጎዳል። ምን እናድርግ? ምን እንገዛው? ውድ የምንሸጠው ርካሽ ሆነብን። የገበሬ ጉዳይ አስቸጋሪ ሆኗል ማለት ነውና ላይክ አድርጉ፣ ሰብስክራይብም አድርጉ። የመንደር 15 ልጆች የት ናችሁ? ቀጣይ ደግሞ ወደ ኢፊደል ቪዲዮ እንስላላችሁ የሚለው ማለት ነው። አትቺ እሄድ ይላል በነገራችን ላይ ማለት ነው። ላይክ አድርጓት፣ ሰብስክራይብ አድርጓት ማለት ነው። እ በእሷ ስም ሰብስክራይብ አድርጉ። ሰምታችኋል። አባረሳችሁ።